ፍቅድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላም በድጋሚ ተመልሰን እንመጣለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በርከት ያሉ የዝውውር ጉዳዮችን ነው ዛሬ የምናነሳው። በተለይ ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮቻቸውን እያነሳሳን ቆይታ እናደርጋለን። አብራችሁኝ ቆዩ። ኒውካስል ዩናይትድ የሪያል ማድሪዱ ኤድዋርዶ ካማቪንጋን ለማስፈረም ፍላጎት አለው። የ22 ዓመቱ ተጫዋች በዓለም ላይ ከሚገኙ እጅግ በጣም ተፈላጊ ወጣት አማካዮች አንዱ ሲሆን ኒውካስል እሱን ለማስፈረም 70 ሚሊዮን ዩሮ የዝውውር ጥያቄ እያዘጋጀ ነው። በፌጂስ ዘገባ መሠረት ክለቡ ፈረንሳዊውን ዓለም አቀፍ ተጫዋች ለማስፈረም ሕልም እንዳለው ነው የሚነገረው። እሱ ለፕሮጀክታቸውም ቁልፍ እንደሚሆንና ለክለቡ ዋና ተጫዋች መሆኑ ሊያድግ እንደሚችል ጠንቅቀው ያምናሉ። ሆኖም ግን ሪያል ማድሪድ ተጫዋቹን በቀላሉ እንዲሄድ አይፈቅድለትም፣ ከፍተኛ መጠን ያለው ገንዘብም ይጠይቃሉ። ኒውካስል በ70 ሚሊዮን ይሮ ጥያቄ ማሳመን ይችል እንደሆነ ወደፊት የሚታይ ጉዳይ ነው። ከዚህ በተጨማሪ ምኞቱንና ችሎታውን ለማሳካት ትክክለኛው መድረሻ እሱ መሆኑን ፈረንሳዊውን ማሳመን ያስፈልጋቸዋል። ወደ እንግሊዝ የሚደረገው ዝውውር ለአብዛኞቹ ተጫዋቾችም በጣም አስደሳች ሊሆን ቢችልም ኒውካስል ግን ዋና ዋና ዋንጫዎችን ለማሸነፍ በሚያስችል ደረጃ ላይ ገና አልደረሰም። አማካዩ ወደ እንግሊዝ ክለብ የሚያደርገው ዝውውር ትንሽ እንደ ዝቅጠት ሊመለከተው ይችላል። ኒውካስል ዝውውሩን ለማጠናቀቅ ብዙ ገንዘቦችን ለማውጣት ዝግጁ ናቸው። ማክፓይሶቹ ከዓለም እጅግ በጣም እንግዲህ ሀብታም ክለቦች መካከል አንደኛው ሲሆኑም፣ ትልቅ ተሰጥኦን የማስፈረም እድልም ለእነሱ በጣም ማራኪ ነው የሚሆነው በዝውውሩ ላይ ፋይናንስ ችግር ላይ ሆነ ቢችልም ተጫዋቹና ሪያል ማድሪድን ማሳመን ግን በጣም ከባድ ይሆናል። ዝውውሩን ማጠናቀቅ ከቻሉ ለነሱ ዋና ስኬት ሊሆን ይችላል። እነሱ ቀድሞውኑ ብሩኖ ሚጌል ፈር ብሩኖ ጉማሬሽን እና ሳንድሮ ቶናል የተባሉ ሁለት ጥራት ያላቸው አማካዮች አሏቸው። ካማቪንጋ ከነሱ ጋር ልዩ አጋርነትን መፍጠር ይችላል። ዝውውሩ ቢሳካ በአውሮፓ እግር ኳስ ውስጥ ከሚገኙት ምርጥ የአማካይ ክፍሎች አንደኛው ነው የሚሆነው ካርሎ አንቸሎቲ ካማቪንጋን ልዩ ተሰጥቶ ያለው ሲሉ አሞካች ተውታል። የ22 ዓመቱ ፈረንሳዊ እንደ ተከላካይ አማካይ፣ እንዲሁ ደግሞ የመሃል አማካኝ፣ እንዲሁ ደግሞ የተለያዩ የክንፍ ተከላካይ ቦታ ላይ መጫወት የሚችል አይነት ቨርሳታይል ተጫዋች ነው። የእሱ ደግሞ እንደዚህ አይነት አቋሞች መኖራቸው ደግሞ ለኒውካስል ዩናይትድ በጣም ጥሩ አማራጭን ይሰጣሉ ተብሎ ነው የሚታሰበው። በቀረበ ዓመታት ውስጥም ከበርካታ የእንግሊዝ ክለቦች ጋር ስሙ ሲነሳ እንደነበር የምናስታውሰው ነው ኒውካስል ለመቀላቀልም እንዲሁ ፍቃደኛ ይሆን እንደሆነ ለማየቱ አስደሳች ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡም የሚገኙት። አርሰናል የቫሌንሲያውን ስፔናዊ አማካይ ጃቪ ጉዌራን ለማስፈረም ፍላጎት እያሳየ ነው። በፌጂያስ ዘገባ መሰረትም ከአትሌቲኮ ማድሪድ ፉክክር ይገጥመዋል። ጃቪ ጎይራ በእርግጥም ጎበዝ ተጫዋች ተብሎ ተሞካሽቷል። ተጫዋቹ በውሉ ውስጥም 40 ሚሊዮን ዩሮ የመልቀቂያ ዋጋ ያለው ቢሆንም ቫሌንሲያ ደግሞ ወደ 25 ሚሊዮን ዩሮ የሚጠጋ ጥያቄ ለመቀበል ዝግጁ ሊሆን ይችላል። አርሰናል ለዚህ እንግዲህ ሁለገብ ተጫዋችም ገንሰቡን ለመክፈል ፍቃደኛ ከሆነ ክለቦች መካከል አንደኛው እንደሆነ ተዘግቧል። ዝውውሩን ለማጠናቀቅ ጥያቄ ይዘው ይመጡ እንደሆነ ወደፊት የሚታይ ነው። ጃቪ ጓይራ በክረምት ከማንቸስተር ዩናይትድ ጋር ስሙ ተያይዞም ነበር። ጃቪ ጓይራ ብሩህ የወደፊት እድል ያለው ድንቅ ተሰጥኦ ተጫዋች ነው። በአርሰናል መሃል ሜዳ ላይ ደግሞ ቁጥጥርና ፈጠራን ይጨምራል። በቅርብ ወራት ውስጥ ከበርካታ ከፍተኛ ክለቦች ጋርም ስሙ ሲነሳ ነበር። አርሰናልን የመቀላቀል እድሉ ለነሱ በጣም አስደሳች ሊሆን ይችላል። በሙያው ውስጥም ትልቅ መሻሻል ሲሆን፣ በመደበኛነት ለዋና ዋና ዋንጫዎችም ለመታገል እድሉን ያገኛል ተብሎ ነው የሚታሰበው። በቫሌንሲያ ውስጥ በቅርብ ጊዜ ለሊግ ዋንጫ ወይም ለቻምፒየንስ ሊግ የሚሳተፉበት እድልም አነስተኛ ነው። በሌላ በኩል አርሰናል በአሁኑ ጊዜ በሊጉ አናት ላይ የሚገኝ ሲሆን ባለፉት ሁለት የውድድር ዘመናትም የሊጉን ዋንጫ ከማሸነፍ ተቃርቦ ነበር። አርሰናል የመሃል ሜዳ ላይ የተሻለ ቁጥጥር ያስፈልገዋል። እናም ዣቪ ጎራ እጅግ በጣም ጥሩ የረጅም ጊዜ ኢንቨስትመንትም ይሆናል። በአርሰናል ውስጥም ከከፍተኛ ጥራት ተጫዋቾች ጋርም የመጫወት እድል የሚያገኝ ሲሆን የበለጠ እንዲሻሻል ሊረዳው ይችላል ተብሎ ነው የሚጠበቀው ይህ እንዳለም የተዘገበው ኢንቨስትመንትም ለዚህ ደረጃ ተሰጥቶ ላለው ተጫዋች በጣም ምክንያታዊ ነው የሚመስለው። አርሰናል ዝውውሩን ለማጠናቀቅ የሚያስችል ሀብት ያለው ሲሆን ዝውውሩንም ወደፊት ትልቅ ደግሞ ትርፍም ሊያገኙበት ይችላሉ። አትሌቲኮ ማድሪድ ለተጫዋቹ ልዩ ዕድል ሊያቀርብ ይችላል። ከተቀላቀላቸው በሀገሩ መቆየትም ይችላል። እነሱም ደግሞ ለዋና ዋና ዋንጫዎችም መታገል የሚችል ቡድን ናቸው። ሆኖም ግን በአርሰናል ያለው እድል በሀብታቸው እና በዓለም አቀፍ ደረጃቸው ምክንያት እርግጠኛ ሆኖ የበለጠ አስደሳች ያደርገዋል። አማካዩ ምን እንደሚወስን ማየቱ አስደሳች ያደርገዋል። ራሱን ለማሻሻልና ችሎታውን ሙሉ ለሙሉ ለማሳየት መደበኛ እድሎችን የሚያገኝበትን ክለብ ለመቀላቀልም እንዲሁ ደግሞ መሞከር ይኖርበታል ተብሎ እንደሚታሰብ ነው መረጃዎች እየወጡም የሚገኙት። ሊቨርፑል ከኢንተር ሚላኑ ተከላካይ አሌሳንድሮ ባስቶኒ ጋር ስሙ ተያይዟል። የ26 ዓመቱ ተጫዋች በአውሮፓ እግር ኳስ ውስጥ ከሚገኙ ምርጥ የመሃል ተከላካዮች መካከል አንደኛው ሲሆን ለጣሊያኑ ክለብም ጭምር እንዲሁ ደግሞ ትልቅ ነገርን ወይም ደግሞ እጅግ በጣም ጥሩ ብቃትን እያሳየ ነው። የእሱ አቋም የሊቨርፑል ትኩረትንም ስቧል። በፌጂያ ዘገባ መሰረት የፕሪምየር ሊጉ ሻምፒዮኖችም በጥሬ ተጫዋቾች የዝውውር መስኮት የጣሊያኑን ተከላካይ ለማስፈረምም ተስፋ ያደርጋሉ። ባስቶኒ ከቼልሲ ጋርም ስሙ ተያይዟል። ኢንተር ሚላን ከምርጥ ተጫዋቾች አንዱን በውድድር ዘመኑ አጋማሽ ለመሸጥ ዝግጁ ይሆን እንደሆነ ለማየት አስደሳች ያደርገዋል። ሊቨርፑል እሱን ለክለቡ አንበል ቨርጅል ቫን ዳይክ ተስማሚ የረጅም ጊዜ ተተኪ አድርጎም ይመለከተዋል። ባስቶኒ ከምርጦቹ መካከልም የሆነ ተከላካይ ተብሎ ነው የተሞካሸው። ሊቨርፑል በዚህ የውድድር ዘመን በመከላከል ረገድ ደካማ መሆኑ ሚስጥር አይደለም። ከኋላ መስመር ላይ ተጨማሪ ጥራትም ያስፈልጋቸዋል። እናም ባስቶኒ ደግሞ እጅግ በጣም ጥሩ ግዥ ይሆናል። ተጫዋቹ ወደ ሙያው ቁንጮ ዓመታትም እየገባ ሲሆን፣ ይህ ደግሞ ቀጣዩን እርምጃ ለመውሰድም ትክክለኛ ጊዜ ሊሆን እንደሚችል ነው የሚገመተው። ሊቨርፑልን መቀላቀሉ ደግሞ ለዚህ ተጫዋችም ለዋና ዋና ዋንጫዎች እንዲታገል ይረዳዋል። ራሱን በጣሊያን ሊግ አረጋግጧል። ነገር ግን ወደ ፕሪምየር ሊግ የሚያደርገው ዝውውር ለሱ ተስማሚ መነሻም ሊሆን ይችላል። እሱ በከፍተኛ ደረጃ መወዳደርና ለዋና ዋና ዋንጫዎችም በተከታታይ መታገር ይፈልጋል። ሊቨርፑል ደግሞ አስፈሪ ቡድን እየሰራ ስለሚገኝ በጣም ትልቅ ሀብት ሊሆንለት ይችላል ተብሎ ይታሰባል። ዝውሩን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። በጥር ወር ኢንተር ሚላን ተጫዋቹን እንዲሸጥ ማሳመን አስቸጋሪ ነው። በውድድር ዘመኑ አጋማሽ ቡሩን ማዳከም አይፈልጉም። በውድድር ዘመኑ አጋማሽ የጣሊያኑን ተከላካይ መተካት ለእነሱ በጣም ከባድ ይሆናል። ማንኛውም ዝውውር ምናልባትም እስከ ክረምት የዝውውር መስኮት ድረስም መጠበቅ ሊኖርባቸው ይችላል። ሊቨርፑል የውድድር ዘመኑን ደካማ አድርጎ የጀመረ ሲሆን በዋንጫው ፉክክርም ከመሪዎቹ አርሰናል በሰባት ነጥቦች ነገሮችን ለመቀየርና በዋንጫው ፉክክር ውስጥ ለማግባትም ጥራት ያላቸው ፊርማዎች ያስፈልጓቸዋል። በቀጣዮቹ ጥቂት ሳምንታት ውስጥም ትክክለኛ ተጫዋቾችን ማምጣት ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። ቼልሲ የኤሲ ሚላኑን ራፋኤል ሊያውን ለማስፈረም ፍላጎት አሳይተዋል። ፖርቱጋላዊው ዓለም አቀፍ ተጫዋች ከዚህ ቀደም ከሚላን ሊወጣ ይችላል እየተባለ እንግዲህ ሲነገር ቆይተዋል። በፌጂያ ዘገባ መሰረት ቸልሲ እሱን ለማስፈረም ከሌሎች ክለቦችም ቀዳሚ ተፎካካሪ ሲሆን ዝውውሩን ለማጠናቀቅም ጠንካራ ጥረት በማድረግ ላይ ተዘጋጅተዋል። ፖርቱጋላዊውን ለማስፈረምም 120 ሚሊዮን ዩሮ ለመክፈልም ፈቃደኞች ሊሆኑ ይችላሉ። ዘገባው እንደሚያመለክተው መጠኑ ሚላን ተጫዋቹን እንዲሸጥ ሊያሳምነው እንደሚችል ነው። በርካታ ግምቶችም እየወጡ የሚገኙት አቀራረቡ በትክክለኛው ጊዜ መድረስም ይኖርበታል ተብሎ ይታመናል። ሚላን በውድድር ዘመኑ አጋማሽም ሊሰጠው የሚችልበት እድል አነስተኛ ነው። ቸልሲ ዝውሩን ለማጠናቀቅ ምናልባትም እስከ ክረምቱ የተጫዋቾች የዝውውር መስኮት መድረስም መጠበቅ ሊኖርበት ይችላል። ራፋኤል ሊያው ከማንቸስተር ዩናይትድ ጋር ስሙም ተያይዟል። ሰማያዎቹ፣ እንግዲህ ቸልሲዎች አሁን ላይ የሚፈልጉትን ፍጥነት፣ ጥንካሬና ግቦችን እንግዲህ ራፋኤል ሊያው ሊያመጣ እንደሚችል ያምናሉ። እሱ በሶስት የአጥቂ መስመሮች ውስጥም በማንኛውም ቦታ መጫወት የሚችል ሲሆን ለቸልሲ እጅግ በጣም ጥሩ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል። ዝውውሩን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ነው። ተጫዋቹ በእንግሊዝ እግር ኳስ ውስጥ ለማሳካት የሚያስችል አካላዊ ብቃት አለው። ቸልሲን ለመቀላቀልም ሊፈተን ይችላል። ቸልሲ ከዓለም ትልልቅ ክለቦች አንዱ በመሆኑ ብዙ ማሳመን ላያስፈልገው ይችላል። ራፋኤል ሊያው አስገራሚ ተሰጦም ተብሎን የተሞካሸው ሰሚያዎቹ በቅርበው የፊፋ የዓለም ክለቦች ዋንጫና የዩኤፋ የዩሮፓ ኮንፈረንስ ሊግ አሸናፊ መሆን ይችለዋል። ሆኖም ግን ለሊግ ዋንጫ ወይም ለቻምፒየንስ ሊግ መታገል አልቻሉም። በቅርቡም ወደ ትልቆቹ ደረጃ ለመመለስ ይፈልጋሉ። ፖርቱጋላዊውን ዓለም አቀፍ ተጫዋች ለማስፈረም ለነሱ ተስማሚ ይሆናል። ወደ ከፍተኛ ደረጃ የፕሪሚየር ሊግ አጥቂነት ለማደግ የሚያስችሉ ሁሉም ባህሪያቶች ያሉት ሲሆን ቼልሲ ወደፊት የሚሄድበት መንገድን ሊለውጥ ይችላል። 120 ሚሊዮን ዩሮ ከፍተኛ ገንዘብ ሲሆን ቸልሲ በመጨረሻም የዝውውር ጥያቄውን ይዞ ከመጣም ሚላን ጥያቄውን ለመቀበል ለመቸገር ይችላል ተብሎ እንደሚታሰብ ነው። መረጃዎች በትልቁ እየወጡ የሚገኙት አስተን ቪላ በሞርጋን ሮጀርስ ዙሪያ ለሚሽከረከሩ የአውሮፓ ታላላቅ ክለቦች ጠንካራ መልእክትን አስተላልፏል። የ23 ዓመቱ የክንፍ ተጫዋች ለሽያጭ እንደማይቀርብ፣ ርካሽ በሆነ ዋጋ ደግሞ በጭራሽ እንደማይሸጥ ነው ግልጽ ያደረጉት። በቲም ቶክ ዘገባ መሰረት አስተን ቪላ ለሞርጋን ሮጀርስ ወደ 100 ሚሊዮን ፓውንድ የሚጠጋ የመልቀቂያ ውል ወይም ሪሊስ ክሎዝን የሚያካትት ግዙፍ አዲስ ኮንትራትን ለማቅረብ ተዘጋጅቷል። ይህ ዋጋ በአንዳንድ የፕሪምየር ሊግ ሀብታም ክለቦች እንኳን ተግባርም ከዝውውር ውጭ የሚያደርገው ነው። ይህ እርምጃ እንግዲህ ሞርጋን ሮጀርስን ለረጅም ጊዜ እቅዳቸው የአንኳር ድንጋይ አድርገው ለሚመለከቱት ለኡናይ ኤምሪ ለሚመራው ቡድንም ዋና ኢላማቸው የሚያሳይ ትልቅ ምልክት ነው አዲስ ስምምነት የቀድሞ የማንቸስተር ሲቲ አካዳሚ ምሩቅ የሆነው ተጫዋች ደሞዙን ከሳምንታዊ 75000 ፓውንድ ወደ 150 ሺ ፓውንድ በእጥፍ እንዲያድግለትም ያደርጋል። ይህም ደግሞ ከኤሚሊያኖ ማርቲኔዝ እና ከኦሌ ዋትኪንስ ጋር በቪላ ፓርክ ከፍተኛ ተከፋይ ከሆኑ ተጫዋቾች ተርታ እንዲሰለፍ ነው የሚያደርገው። ሞርጋን ሮጀርስ በኡናይ ኤምሪ መሪነት ያሳየው ፈጣን እድገትም ሳይስተዋል አልቀረም። ባለፈው የውድድር ዘመን በእጅጉ በጣም ጥሩ ብቃትን ካሳየ በኋላ አሁንም ማስደነቁን እንደቀጠለ ነው የሚገኘው። በየትኛውም የክንፍ መስመር ወይም ከአጥቂ ጀርባ የመጫወት ሁለገብ ብቃቱ በቪላ የአጥቂ መስመር ውስጥም ቁልፍ መሳሪያ እንዲሆን ያደርገዋል። ስለዚህም ሰባት የአውሮፓ ታላላቅ ክለቦች ፍላጎት ማሳየታቸው አያስደንቅም። ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ቶትናም፣ ፓሪስ ሰን ዠርመንና ባየር ሚኒክ በቅርብ ወራት ውስጥም መደበኛ ጥያቄዎችን አቅርበዋል። ሆኖም ግን ቪላም አሁንም በዘጠኝ አሀዝ የሚገመት ዋጋ በማስቀመጡ እነዛን ፈላጊዎች ቢያንስ ለሚመጣው ጊዜም በጥብቅ ማስጠንቀቂያም ተሰጥቷቸዋል። ለሞርጋን ሮጀርስ አዲሱ ውልም ሽልማትም ሆነ የእምነት መግለጫ ነው። ገና የ23 ዓመት ወጣት ቢሆንም በፕሪምየር ሊግ ውስጥ ካሉ ብሩህ የወደፊት እንግሊዛውያን ተሰጦዎች መካከልም አንዱ ተደርጎ ይታያል። አንዳንድ የአውሮፓ ከባድ ተፎካካሪዎች እድገቱን መከታተል ቢቀጥሉም የቪላ አቋም ጠንካራ ነው። ሮጀርስ ለህልሞቻቸው ማዕከላዊ ነው። ከአውሮፓ ውድድርን በመደበኛነት ለመታገል የሚታገለው ይህ ደግሞ የሚድላንዱ ክለብም በትልልቅ ስሞች ወይም በትልልቅ በጀቶች ደግሞ ለመደላደልም ላለመወሰን ቆርጧል። ሮጀርስ አሁን ያለው አቅጣጫ ከቀጠለ የአንድ መቶ ሚሊየን ፓውንድ የመልቀቂያ ውልም እንደ ርካሽ ሊታይ ይችላል ተብሎ ነው የሚታሰበው። ነገር ግን ለአሁኑ አስተን ቪላ ኢላማውን ግልጽ አድርጓል። የክለቡ ውድ ንብረትን ማቆየት እንደሚፈልጉ ነው በግልጽ የተናገሩት። ኒውካስል ዩናይትዶች የአታላንታውን አማካይ ኤደርሰንን በቅርበት እየተከታተሉት መሆኑን የተዘገበ ሲሆን ብራዚላዊ ተጫዋች ለዥዌል ሊንተን እንደ ረጅም ጊዜ ተተኪም ብቅ ብሏል ተብሏል። እንደ ዘገባዎች ከሆነ ወይም አይፔፐር እንዳወጣው መረጃ ከሆነ የ26 ዓመቱ ተጫዋች በሴሪ ኤ ና በብሔራዊ ቡድን ደረጃ አስደናቂ ብቃትን ያሳየ ሲሆን ክለቡ ለወደፊቱ ማቀድ ሲጀምር ስሙ በቅርብ ጊዜ በሴንት ጀምስስ ፓርክም ስብሰባዎች ላይ ስሙ እየተነሳ ነው። ከአጥቂነት ቦታ እንዲሁ ወደ አማካኝነት የኃይል ማዕከል ከተቀየረ ወዲህ በኤዲሃው ስርዓት ቁልፍ ሰው የሆነው ጆሊንተን ባለፈው ዓመት በተደጋጋሚ የደረሱበት ጉዳት ችግሮች ሲታገሉት ቆይተዋል። የእርሱ አለመኖር ኒኳስል በመሃል ሜዳ ላይ ያለው የተጠባባቂዎች ተጫዋች ወይም ዴብዙ ፍላጎቱን እያሳደገ መምጣቱን የሚያሳይ ነው። ይህም የአካል ብቃት ችግሮች ከቀጠሉ ሊሆኑ የሚችሉ ተተኪዎችም እንዲታሰቡ የክለቡ ስካውቲንግ ክፍል አነሳስቷል። ኤደርሰን ሞራይስም ይቅርታ ኤደርሰንም በቅርብ ዓመታት ውስጥም በአታላንታ እጅግ በጣም ወጥ አቋምን ካሳዩ ተጫዋቾች አንደኛው ሆኖ ብቅ ብሏል። ብራዚላዊው አማካኝ እንደ አውሮፓያኑ አቆጣጠር በ2024 የዩሮፓ ሊግ ዋንጫን እንዲያሸንፍ ለጣሊያኑ ክለብ ረድቷል። እንደ አውሮፓያኑ አቆጣጠር በ2022 ከሳላረንቲና የቤርጋሞን ክለብ ከተቀላቀለ በኋላ መከላከል ጥንካሬውንም ከማጥቃት አስተዋጽኦ ጋር በማጣመርም ወደ ሙሉ የቦክስ ቱ ቦክስ አማካኝም አቋሙን በብራዚል ብሔራዊ ቡድንም አሳይቷል። እንዲሁ ኤደርሰን እንደ አውሮፓውያን አቆጣጠር በመስከረም 2024 የብሔራዊ ቡድን የመጀመሪያ ጨዋታውን ያደረገ ሲሆን ከዚያ ወዲህ ሶስት ጨዋታዎችን አድርገው ለሴሌሳዎቹ ቀጣዩ በአማካይ ትውልድም ትክክለኛ አማራጭ ሆኖ ራሱን አሳይቷል። የኒውካስል ዩናይተድ ፍላጎት አሁንም በምርጥ ደረጃ ላይ ቢገኝም የክለቡ የቅጥር ቡድን በኤደርሰን አካላዊ ብቃትና የስራ አፈጻጸም እንደተመረከ የውስጥ አዋቂዎች ይጠቁማሉ። ሆኖም ግን ፉትቦል ደ ኢታሊያ እንደዘገበው የጣሊያን ዘገባዎችም የአማካዩን ዋጋ ወደ 60 ሚሊዮን ዩሮ ገምተውታልና አታላንታ በርካሽ ለመሸጥም ዝግጁ አይሆንም። ለአሁኑ ኒውካስል ዩናይትድ አማራጮቹን እያመዛዘነ ነው። ነገር ግን ክለቡ በሀገር ውስጥም ሆነ በአውሮፓ ተወዳዳሪ ሆኖ የመቀጠል ምኞቶች ስላሉት ኤደርሰን ለሚመጡት ዓመታትም ቡድናቸውን ሊያጠናክሩ የሚችሉ ተጫዋቾች ናቸው። በ2026 ይፋዊ የዝውውር አፈጻጸም ይፈጽማል የሚለውን በዋነኝነት የሚወስነው በዥዌል ሊንተን የአካል ብቃት ሪከርድና አፈጻጸም ላይ ነው ተብሎ እንደሚታሰብ ነው። መረጃዎች እየወጡም የሚገኙት የባየር ሌቨርኩዘን ዋና ስራ አስፈጻሚ የሆኑት ፈርናንዶ ካሮ እንዳስታወቁት ከሆነ ፍሎሪያን ቨርትስ በዝውውር ውይይቶች ወቅትም ተመራጭ መድረሻው ሊቨርፑል ሳይሆን ሪያል ማድሪድ ነው ብለዋል። ጀርመናዊ ዋጥቂያ ማካይ በክረምቱ የዝውውር መስኮት ሊቨርፑልን የተቀላቀለ ቢሆንም ልቡ ግን በእውነቱ ወደ ሪያል ማድሪድ መሄድን ተንጠልጥሎ ነበር ሲልም ጭምር ነው የሚናገረው። ስለዚህም ደግሞ በዚህ በቀድሞ አሰልጣኙ ሻቪ አሎንዞ ስርም ሊሰራ ይችል ነበር ብሏል። ካሮ ለስፖርት ዋን በሰጡት ቃልም ሌቨርኩዘን ኮከብ ተጫዋቻቸውን ቢያንስ ለአንድ ተጨማሪ ውድድር ዘመን በባይ አሬና እንዲቆይ ለማሳመን ያደረጉት ጥረትን አስመልክቶም ተናግረዋል። የፍሎሪያን ቨርትስ ቤተሰቦችና ፍሎሪያን ቨርትስ ውሉን ማራዘም ለኛ ቅድሚያ የሚሰጠው ጉዳይ እንደነበር ያውቁ ነበር ሲሉ ካሮ ይገልጻሉ። እሱን ለማቆየት የፋይናንስ ውስንነቶችን ለመክፋትም ዝግጁ ነበር። ለተወሰነ ጊዜ የሚሳካ ይመስል ነበር፣ ነገር ግን በመጨረሻ ፍሎሪያንን የፈለገውን ወስኗል። ካሮ አክሎም ሊቨርፑል በፍሎሪያን ቨርትስ ላይ ጠንካራ ፍላጎት ቢያሳይም የ22 ዓመቱ ተጫዋች ልብ ግን ሪያል ማድሪድን ለመቀላቀል የተዘጋጀ ነበር በተለይም በክለቡ በጀርመን ተጫዋቾች ዘንድ ባለው ዘላቂ ታማኝነትና ከዓለም አቀፍ ደረጃ ተጫዋቾች ጋር የመጫወት እድል ምክንያት ነው። ካሮ ሻቪ አሎንዞ ጥያቄውን ቢያቀርብ ኖሮ ፍሎሪያን ቬርትስ በፍጹም ወደ ሪያል ማድሪድ ይሄድ ነበር ሲልም ጭምር ነው የተናገረው። ነገር ግን ሻቪ አሎንዞ እኛ ጋር ባለው መጠንም፣ በዚያ በዝውውሮች ላይ የሚያሳድረው ተጽዕኖ አነስተኛ ነው። በሪያል ማድሪድ የዝውውር ውሳኔ የሚሰጠው ፍሎሬንቲኖ ፔሬዝ እንጂ ሻቪ አሎንዞ አይደሉም። ሪያል ማድሪድ በጀርመናዊውን ዓለም አቀፍ ኮከብም ለማስፈረም ፍላጎት አሳይቶ ነበር። ነገር ግን ፍላጎቶቻቸው ተጨባጭ ሊሆኑ አልቻሉም። በክረምቱ በስፔን ግዙፉ ክለብ ፍሎሪያን ቬርትስን የሉካ ሞድሪች የረጅም ጊዜ ተተኪ አደረገውም ለማስፈረም እንደሚፈልግ የሚገልጹ ዘገባዎች እንደነበሩ የምናስታውሰው ጉዳይ ነው። ወጣቱ ብራዚላዊ አጥቂ ቪቶር ሮኪዮ በባርሴሎና ያሳለፈው አስቸጋሪ ጊዜን ተከትሎ ወደ ሀገሩ በመመለስ ህይወቱን እንደገና ያነቃቃ ሲሆን የእሱ መነቃቃት በፍጥነት የማንቸስተር ዩናይትድ ትኩረትን ስቧል። በስፔን ውስጥ የከፋ ዓመትን ያሳለፈው የ20 አመቱ አጥቂ ወደ ፓልሜራስ ከተቀላቀለ በኋላ ልበ ሙሉነቱንና ጎል የማግባት ብቃቱን መልሶ አግኝቷል። አውሮፓ ደግሞ እንደገና ልትጠራው የቀረበው የጊዜ ጉዳይ ብቻ ይመስላል። በስፖርት በኩል የወጣ ዘገባ እንደሚያሳየው ከሆነ ማንቸስተር ዩናይትድ የቪቶር ሮኪውን እድገት በቅርበት እየተከታተለ ሲሆን ወደ አውሮፓ ለመመለስም 50 ሚሊዮን ዩሮ የማስፈረሚያ ዋጋ ለማቅረብ ዝግጁ ነው። ማንቸስተር ዩናይትዶች አጥቂውን ለወራት ሲከታተሉ የቆዩ ሲሆን ስካውቶችን በፍጥነት እንግዲህ በፈጣኑ ፍጥነቱ በግብ አጨራረሱ ብቃትና የመስመር መሪ በመሆኑ ደግሞ ችሎታው ተደንቀባል። ቪቶር ሮኬ ወደ ብራዚል ለመመለስ የወሰነው ውሳኔ ትልቅ ለውጥ እንዳመጣለት አረጋግጧል። በባርሴሎና በሻቪ ሄርናንዴዝ መሪነት የተገደበ ድል ካገኘ በኋላ ወጣቱ አጥቂ በፓልሜራስ ብልጭ ድርግምን ብሏል። በመደበኛነት ግቦችን እያስቆጠረና ና በስራ አፈጻጸሙን በብስለቱም አድናቆትን እያተረፈ ነው። የብራዚል መገናኛ ብዙሀን ግሎቦ ስፖርቴ እንደተናገረው ከሆነ እንግዲህ ይህ ተጫዋች እንደገና የተወለደ ተጫዋች ሲል ነው የገለጸው። ወጥ የሆነ የመጫወቻ ጊዜና ቤተሰብም የሆነ አካባቢ እንዲህ በልብ በሙሉነት ለመመለስም እንደረዳው ነው የሚናገረው። ባርሴሎና ከቪቶር ሮኪዮ ወደ ዩናይትድ እንግዲህ በሚያደርገው ዝውውር ተጠቃሚ ነው የሚሆኑት ማንቸስተር ዩናይትድ ዝውውሩን ቢያጠናቀቁ ባርሴሎና በገንዘብም ተጠቃሚ ይሆናል። የካታላኑ ግዙፍ ክለብም አሁንም የቪቶር ሮኪዮን የወደፊት ዝውውርንም በ20 ፐርሰንት መብቶችን ይዟል። ይህ ማለት የ50 ሚሊዮን ዩሮ ዝውውር ቢፈጸም 10 ሚሊዮን ዩሮ ያገኛሉ ማለት ነው። ሆኖም ግን እንግዲህ የዩናይትድ ፍላጎትን ያለምንም ተግዳሮት ላይ ሄድ ይችላል። በስፔን እየወጡ ዘገባዎችም እንደሚያመለክቱት ከሆነ ቶተንሃም፣ አትሌቲኮ ማድሪድ እንዲሁ ቪቶር ሮኪውን እየተከታተሉ ሲሆን በተለይም የፕሪምየር ሊግ ክለቦች በአካላዊ ጥንካሬውና በጎል ማስቆጠር ችሎታው ይማረካሉ። ይሆንም ከዩናይትድ ጋር ቅርበት ያላቸው ምንጮች እንዳሉት ከሆነ ክለቡ ወጣት ደቡብ አሜሪካዊውን ተሰጥኦ በማሳደግ ባለው ስም ምክንያትም ኦልድ ትራፎርድ ተመራጭ መዳረሻው ሊሆን ይችላል የሚል ግምቶች በትልቁ እየወጡም ይገኛሉ። በፉትቦል ኢንሳይደር መሰረት ማንቸስተር ዩናይትድ እና ማንቸስተር ሲቲ የሌስተር ሲቲውን የ16 ዓመት ድንቅ ታዳጊ የሆነው ጀረሚ ሞንጋን ለማስፈረም ለጠንካራ የዝውውር ፊልሚያ እየተዘጋጁ ነው። ወጣቱ የክንፍ ተጫዋች በእንግሊዝ እግር ኳስ ውስጥም እጅግ ከተወራላቸው ተሰጦች አንዱ ለመሆን በፍጥነት የበቃ ሲሆን እድሜው ባለፈ ደግሞ ብስለት በማሳየቱና ሪከርዶችን በመስበሩ የሁለቱን የፕሪምየር ሊግ ትልልቅ ክለቦችም ትኩረትን ስበዋል። ሞንጋ ባለፈው የውድድር ዘመን ታሪክ የሰራ ሲሆን በሌስተር ለኒውካስል 3 ለ0 በረቱበት የኤፕሪል ጨዋታ ላይ ገና 15 ዓመት ከ271 ቀናት ባልሞላው ዕድሜው በመሰለፍም በፕሪምየር ሊጉ ከታዩ ተጫዋቾች መካከል ሁለተኛው ትንሹ ተጫዋች ሆኗል። ውጤቱ ምንም እንኳን ሽንፈት ቢሆንም ለአጭር ጊዜ ያሳየው ብቃት ግን ልበ ሙሉነት፣ ቴክኒካላዊ ችሎታና ፍርሃት የለሽ አቀራረቡንም አሳይቷል። ሞንጋ በዚህ የውድድር ዘመን በ12 ጨዋታዎች ውስጥም አንድ ግብና አንድ አሲስተን ማስመዝገብ ችሏል። ከእንግሊዝና ከአውሮፓ ከፍተኛ ክለቦች የመጡ ስካውቶችም እድገቱን በቅርበት ሲከታተሉ ቆይተ ባል ነገር ግን በውድድሩ ግንባር ቀደም የሆኑት ሁለቱ የማንቸስተር ከተማ ግዙፎቹ ክለቦች ናቸው። ማንቸስተር ዩናይትድ አዲስ ከፍተኛ ወጣት ተሰጥኦችን የመመልመል ትኩረቱን አካል አድርጎም ሞንጋን ወደ ኦልትራፎርድም ለማምጣት እንደጓጓ ነው የሚነገረው። በሩበን አሞሪ መሪነትም ማንቸስተር ዩናይትድ የወጣቶቹን ማረፊያም አወቃቀሩን እየገነባ ሲሆን ሞንጋ ደግሞ ለክለቡ የክንፍ ተጫዋችም የረጅም ጊዜ ተተኪ ሊሆን ይችላል ተብሎ እየታየ ነው። በሌላ በኩል ማንቸስተር ሲቲ የረጅም ጊዜ ታዳጊው አድናቂ ነው። ሲቲ በዚህ ዓመትም መጀመሪያ ላይ የሞንጋ ፈራሚ ለማግኘትም ሙከራ አድርጎ ነበር። ነገር ግን ሌስተር ሲቲ የክለቡን ውድ የአካዳሚ ተሰጥኦ ለማስቀጠልም ቆርጦ በመነሳት ተቋቁሟል። ሆኖም ግን ወጣቱ ገና የመጀመሪያው የፕሮፌሽናል ውልም ባለመፈረሙ ምክንያትም ሲቲ ጉዳዩን ወደ ካሳ ግምገማ ችሎትም እንዲሁ ለመውሰድ ዝግጁ እንደሆነ ተዘግቧል። ይህም ደግሞ የ17 ዓመቱ ልደቱ ከመድረሱ በፊትም ዝውሩ እንዲጠናቀቅ ያስችለዋል። ሌስተር ተጫዋቹን ለማቆየት ቆርጦ የተነሳ ሲሆን፣ ትርፋማ የሆነ የመጀመሪያ ፕሮፌሽናል ውልና ወደ ዋናው ቡድን ግልጽ የሆነ እድገት መንገድንም ለመስጠት ወጣቱን ወደፊት በኪንግ ፓወር ስቴዲየምም ለመቀጠል እንዲስማማ ለማሳመን አሁንም ተስፋ ያደርጋለሁ። የማንቸስተር ዩናይትድ እየጠራው ቢሆንም የሌስተር ደጋፊዎች ታዳጊው ኮከባቸው ጉዞ የጀመረበትን ስፍራ የእድገት ጎዳናንም መምረጥ እንደሚቀጥል ነው ተስፋ አድርገው እየተናገሩ የሚገኙት። ናታን አኬን የማስፈረም ፉክክር በትልቁ ከፍ እያለ ነው። ኢንተር ሚላን፣ ዩቬንቱስ፣ ክሪስታል ፓላስ በጥሪ ተጫዋቾች የዝውውር መስኮት የማንቸስተር ሲቲውን ተከላካይ ለማግኘትም ለመታገል እየተዘጋጁ መሆናቸውን ለከቼንዶፍ ሳይድ ቅርበት ያላቸው ኤጀንቶች ይናገራሉ። ሲቲ ከ30 እስከ 35 ሚሊዮን ዩሮ ባለው ክልል ውስጥ የሚቀርቡለትን ጥያቄዎች ለመቀበል ፍቃደኝነት እንዳለው የተገለጸ ሲሆን ይህ ደግሞ የተከላካይ ክፍሎቻቸውን ለማጠናከር የሚፈልጉ በመላው አውሮፓ የሚገኙ ክለቦችን ትኩረትን ስቧል። ሆላንዳዊው ተከላካይ በዚህ የውድድር ዘመን በሊግ ውስጥ የተጫወተው አምስት ጨዋታዎችን ብቻ ነው። ሁለቱም ኢንተርና ዩቬንቱስ የኋላ መስመሮቻቸውን በዚህ ክረምት ለማጠናከር ከትዕይንት በስተጀርባ በንቃት እየሰሩ ነው። አኬ እንደ ማዕከላዊ ተከላካይ ወይም ሴንተር ባክ ግራ መስመር ተከላካይ ወይም ሌፍት ባክ እና ወይም ደግሞ በሶስት ሰው የተከላካይ መስመር ውስጥም የመስራት ታክቲካዊ ሁለገብነቱ ለገብነቱ በሴሪኤ ከፍተኛ ክለቦች ማራኪ ኢላማ እንዲሆን አድርጎታል። ሆኖም ግን ውድድሩ በጣሊያን ብቻ የተገደበ አይሆንም። ክሪስታል ፓላስ በሊቨርፑል፣ በማንቸስተር ዩናይትድ፣ በሪያል ማድሪድም ትኩረት የተሰጠውን ማርክ ጎሂን ሊለቅ ይችላል በሚል ስጋት ወደ ምስሉ ገብቷል። ማርክ ጎሂ ሴልሀረስ ፓርክን ቢለቅ እንግዲህ ፓላስ አኬን እንደ ዝግጁ ምትክም ማለትም ወዲያውኑ የኋላ መስመራቸውን ለማጠናከር የሚያስችል ልምድ ያለው አስተማማኝ ተከላካይ አድርገውም እየቆጠሩት እንደሚገኝ ነው መረጃው እየወጣ የሚገኘው። አኬ በተለይም በ2026 የፊፋ የዓለም ዋንጫ ጊዜም እየተቃረበ ባለበት ወቅት የበለጠ ወጥ የሆነ የጨዋታ ጊዜ ዋስትና የሚሰጠው ዝውውርን ለመሄድ ክፍት ነው። በሮናልድ ኪዩመን የሆላንድ ብሔራዊ ቡድን ውስጥ በተከላካይ ቦታዎች ላይ ከፍተኛ ፉክክር በመኖሩ በዓለም አቀፍ ሚናውን ለመጠበቅ መደበኛ ደቂቃዎችን ማግኘት ወሳኝ ነው። ማንቸስተር ሲቲ ናታን አኬን በንቃትም እንግዲህ የተመለከተው ባይሆንም ምክንያታዊ የሆኑ የዝውውር ጥያቄዎችን ለመቀበል ፈቃደኛ ነው። ከዋና ተፎካካሪዎቹ ባሻገር በርካታ የፕሪምየር ሊግና የአውሮፓ ክለቦችም የናታን አኬን ሁኔታ እየተከታተሉት ነው። በስፔን እና በጀርመን የሚገኙ ምንጮችንም ለመከላከል ጥልቀት የሚፈልጉ ቡድኖችም ፍላጎት እንዳላቸው ቢጠቁሙም በአሁኑ ጊዜ ዩቬንቱስ እና ክሪስታል ፓላስ እንደ ዋና ፈላጊዎቹ ተደርገው ነው የሚወሰዱት። ሲቲ ከሆላንዳዊው ተጫዋችም ለመለያየትም ከወሰነ ናታናኬ ብዙ ዋንጫዎችን ያነሳበትና በጓርዲዮላ በጣም አስተማማኝ ከሆኑ ተለዋጭ አማራጮች አንዱ በሆነበት በኢትያድ ስቴዲየም ያሳለፈውን ስኬታማ ምዕራፍ ማብቃቱን የሚያመለክት ያደርገዋል። ናታናኬ በኢቲያድ ስቴዲየም በቆየባቸው ጊዜያትም ከፕሪምየር ሊግ ቡድኖች ጋር አራት የፕሪምየር ሊግ ዋንጫዎችን ማሸነፉ እንደሚታወስ ጉዳይ ነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴንሃግ የወልቭስ አሰልጣኝነት ቦታን ለመረከብ ከሚነሱ አማራጮች መካከል አንደኛው ነበር፣ ነገር ግን አልተሳካም። ይህን ገልጸው የነበሩት የዘ አትሌቲክ ጋዜጠኛ ዳቪድ ኦርነስቲን ሲሆን፣ በወልቭስ ውስጥም በውስጥ በኩል ከተነሱ ስሞች መካከል አንደኛው የሆላንዳዊው ስም ነበር። ዳቪድ ኦርነስቲን እንዳለው ከሆነ ወልቨስ ለኃላፊነቱ ከሚወዳደሩት በርካታ ስሞች አንዱ አድርገውት ነበር ኤሪክ ቴን ሃገን። ይህ እንግዲህ የሚድላንዱ ክለብም የውድድር ዓመቱን አስከፊ ጅማሮ ለመቀልበስ ትክክለኛው አሰልጣኝን ለመፈለግም ሁሉንም አማራጮች ሲመረምር ሲቆይ ነው። ወልቨስ በአሁኑ ጊዜ ከ10 ጨዋታዎች ውስጥም ምንም አይነት ድል አላስመዘገበም። ከ11 ጨዋታዎች ሁለታቻና ስምንት ሽንፈቶችን ነው ያስመዘገበው። በሊጉ ደግሞ ሀያኛ ነው። አስከፊ አቋም ውስጥም ነው የሚገኙትና በቀጥታ ወደ እንግዲህ ሊግ ወደ ታችኛው ሊግም የመውረድ አደጋ ውስጥ እንደገቡ የሚታወቅ ነው። ወዲያውኑ አነቃቅቶ ከወራጭ ቀጠና ሊያስወጣቸው የሚችል ሰው ይፈልጋሉ። እስካሁን ሌሎች በርካታ ስሞች ተነስተዋል። አሁን ላይ ግን አንድ አሰልጣኝ ለመቅጠር ከጫፍ እንደደረሱ የሚታወቅ ነው። ከዚህ በፊት ግን የቀድሞን የማንቸስተር ዩናይትድ አማካይ የነበረውን ሚኬል ካሪክን ጨምሮ በርካቶችን ስሞቸው ሲነሳ ነበር። እነ ጋሪ ኦኔል ጭምር በዚህ ዝርዝር ውስጥ ሲካተቱ ነበር። ኤሪክ ቴንሃግም እንዲሁ ይህንን ቦታ ለመውሰድም እንግዲህ በስማቸው ሲካተት ነበር። ነገር ግን ሮብ ኤድዋርድስ ይህንን ቡድን ለመረከብ ከጫፍ መድረሳቸውን የሚያሳዩ መረጃዎች ናቸው። አሁን ላይ በትልቁ እየወጡ የሚገኙት ሆላንዳዊው አጥቂ ጆሹዋ ዘርክዚ ከኦልትራፎርድ ውጪ የሙያ ዘመኑን ለማነቃቃት እየፈለገ ባለበት በዚህ ሰዓት ሮማ የማንቸስተር ዩናይትዱን አጥቂን ለማስፈረምም የሚያስችል ዝውውርን ንግግር መጀመሩ ተዘግቧል። በስካይ ስፖርት ኢታሊያ መሠረትም የ24 ዓመቱ ተጫዋችም በአሰልጣኝ ሩበን አሞሪም ዘንድም ተፈላጊነቱ ከቀነሰ በኋላ በጠሮር የውሰት ክለቡን ለቆ ደግሞ እንዲወጣም ወኪሎቹ አዘዋል። በቦሎኛ ባሳለፈው ፍሬያማ ጊዜ በሴሪኤ እንደገና ዝናን ያተረፈው ዘርክዜ ማንቸስተር ዩናይትድ ከተቀላቀለ ወዲህ ግን ተመሳሳይ ተጽዕኖ ለመፍጠር ተቸግሯል። የቴክኒክ ችሎታና የኳስ ቅብብሎሹን የሚያሳይ ፍንጮችን ቢያሳይም በዚህ የውድድር ዘመን ግን እየተገደበ የመጫወቻ ጊዜን ብቻ በማግኘቱ በሩበን አሞሪም የቡርኖ አስተላለፍ ውስጥም ባለው ሚና ምክንያትም ብስጭቱን ፈጥሮበታል። በንጃሚን ሼስኮ ከክረምት ወር ከፈረመ ወዲህም እንግዲህ ሩበን አሞሪም አዲሱን አጥቂያቸውን ሆላንዳዊውን ተጫዋችን መርጠዋል። በጣሊያናዊው የሚገኙ ምንጮች እንደሚናገሩት ከሆነ ሮማ ዝርክዚ በቦሎኛ የነበረውን ስኬት በማመንም ወደ ተመራጭ የማጥቃት ማጠናከሪያዎች ስለሚመለከቱት ከዝርክዚ ወገን ጋርም ግንኙነት መስርተዋል። ዘገባዎች እንደሚያመለክቱት ከሆነ ዩቬንቱስ እና ኤሲ ሚላን እንዲሁም የውድድር ዘመን ሁለተኛው አጋማሽ ከመጀመሩ በፊት የማጥቃት አማራጮቻቸውን ለማጠናከር ፍላጎት ስላላቸው ለጆሽዋ ዝርክዚ ሁኔታን በቅርበት እየተከታተሉት ነው። ዝርክዚ ራሱ ቀደም ሲልም ስኬታማ ወደ ነበረበትና እውቅናን ወደ አገኘበት ጣሊያንም ለመመለስ ክፍት እንደሆነ ተነግሯል። ማንቸስተር ዩናይትድ በሽያጭ ደግሞ ጥረትም በንቃት ባያደርግም እንደ ስምምነቱ አወቃቀር ግን በውሰት የመልቀቅ አማራጭም እንዲሆን ገብቶበት በጠሮር እንዲሄድን ፍቃደኛ ሊሆን ይችላል። በጠሮር ለጊዜውም እንዲሁ ዝውውሩን የሚያደርግ ዝውውርም ለሁሉም ወገኖች ጥሩ ሊሆን ይችላል። ለጆሹዋ ዘርክዚ ጠቃሚ የመጫወቻ ጊዜን በመስጠት ለሮማ ፈጣሪ የሆነ የማጥቃት አማራጭን በመስጠት እንዲሁም ዩናይትድ በሚቀጥለው ክረምትም እድገቱን እንደገና እንዲገመግምም እድል ይሰጠዋል። ዘርክዚ ማንቸስተር ዩናይትድን ለመልቀቅም ካሰባቸው ዋና ዋና ምክንያቶች አንዱ በሚቀጥለው ዓመት የሚካሄደው የዓለም ዋንጫ የሆላንድ ብሔራዊ ቡድን ውስጥም ቦታ ለማግኘት መታገል እንዲችል የመጫወቻ ጊዜ ማግኘት ነው። በኦልትራፎርድ ለሩበን አሞሪም ተስማምቶ መሄድ አልቻለም የተባለው ዘርከዚ ወደ ሲሪኤው የሚያደርገው ዝውውርም እንግዲህ ሊጠናቀቅ እንደሚችል ነው በርካቶች የሚያምኑት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ ለዛሬ ለተሰኞ የምሳ ሰዓት የያዝንላችሁ ፕሮግራማችን ይህንን ይመስል ነበር። በቀጣይ ሌሎች ፕሮግራሞችን ይዘን በድጋሚ የምንገናኘውናል። ስለተከታተላችሁኝ ስላደመጣችሁኝ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። እንደተለመደው ፎርባሮ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌ ያለው። በምሽቱ ፕሮግራማችን ደግሞ ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ነው የሚሆነው። መልካም ጊዜ መልካም ደግሞ እንዲሁ ቀን እንዲሆንላችሁ ነው በአክብሮትም የምመኘው።